ኪንጎ በታገተበት ተገኝቷል። የታገተበትን ቦታ ቤዛ ቤት መሆኑን አውቋሉ። እሱም በስልክ ቤዛ ቤት ነኝ ድረሱልኝ በማለትም ድምፁን አሰምቷቸው እነ ቅምጥል እየሮጡ ሄዷሉ ማለት ነው። ዴቭ እና አዴ እንግዲህ ሊጋቡ ነው። ለቤተሰቦቻቸውም ደግሞ ሽማግሌ ሊሊኩ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰቦች ሰላምና እዝነት ፍቅር አይለያችሁ እያልኩኝ እና ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ እንደተለመደው ክፍል 138 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እንደተለመደው አብረን እንፈተፍታለን። እናንተ ደግሞ እስከዛው ላይክ እና ሼር እያደረጋችሁ ጠብቁኝ። ለቤቴም አዲስ የሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ ላሳስባችሁ ብዬ ነው ውዶቼ ማለት ነው እና ሰራተኛዋ አደይ እንግዲህ እንደተለመደው ዴብና ኡሷን መቼ አሁን በአሁን ይጋባሉ የተባሉ የተጠበቁ ስለሆነ እና አንዳንዴ ደግሞ እንቅፋቶች አይጠፉም። እና ዴቭ ደግሞ ለቤተሰቦቹ ለመናገር ፈርቷል። እንደዚህ ያፈረበት ምክንያት ምንድን ነው? እሷ ሰራተኛ ስለሆነች ነው ወይስ ምንድን ነው? እና ዴቭ እሷን ለማባት ለመናገር እና እሷን ለማግባት ያፈረባት፣ የወደዳት እና የፈቀራት፣ ነገር ግን ለቤተሰብ ያልተናገረበት ምክንያት ለም አልተዋጠልኝም። እሱ ከወደዳት ከነ ምናምኑ ነው። እናም ደግሞ አደይ ደግሞ ሰራተኛ መሆኗ ሰርታ መብላት ሰርቶ ማደግ ማለት ነው። አንድ ሰው ተቀምጦ በራብ ከሚሞት ሰርቶ መብላትን የመሰለ ነገር የለም ማለት ነው። እናም ደግሞ አዴ ደግሞ ለሱ ምንም የምትጎለው ነገርም የምታሳፍረውም ነገር የለም። ሰራተኛ ለማግባት ለምንድ ነው የምታፍሩት? ይሄ እንኳን መሆን የለበትም ማለት ነው። እናም ሆኖም ግን እንግዲህ ዴቭ እና እሷ ይጋባሉ ተብሏል። ኪንጎ ደግሞ ቤዛ ቤት መኖሩን ስልክ ደውሎ ማንም እንዳለ አትናገር ሲሉት ቶሎ ድረሱልኝ፣ ቤዛ ቤት ነው ያለሁት በማለትም እንግዲህ ለና ዳይመንድ ነግሯቸዋል ማለት ነው። ዳይመንድም ስልክ ደውሎ እያናገረው ያለ እዛነኝ ድረሱልኝ እያለ ድምፁን ሰምቻለሁ በማለትም ኪንጎ እና ቄምጥል አፎን ዳይመንድና ቄምጥል ባቡሬ በመሆን ሮጦ ቤቱን ሲሄዱ የለም። ነገር ግን እሱ ስለተናገረ የቤዛ ወንድም ሌላ ቦታ ወስቶ አግቶታል ማለት ነው። ለምን ይሄን ሊያረግ ፈለገ? ምክንያቱም ቤዛ እዛው ቤት ሆና እንደላወቀሰ ሆና እዚህ ደግሞ የለም በማለትም ስትል፣ ቅምጥል እኔ ዛሬ እውነቴን ነው እገልሻለሁኝ፣ እንዳሌ ካልተናገርሽ የመጨረሻሽ ነው በማለትም ጋዝ ገዝታ መታ ጋዝ ረክፍኳ። እንግዲህ ይሄን ካልተናገርሽ ቤትሽም አንቺም ትቃጠላላችሁ በማለትም አስፈራርታታለች ማለት ነው። ለነ ዳይመንድም ይሁን ሲጠይቋት በፍጹም አንነግራችሁም አትልፋ፣ በማለትም እንደውም ሆኖ ሆኖ ዳይመንድን፣ እኔና አንተ ለምን ተስማምተን አንሰራም? ያቺ ቀርፋፋ ቤቷን ሽጣ ለእኛ ገንዘብ ለምን አሰጠንም? በማለትም እንደውም ዳይመንድን ነግረዋለች ማለት ነው። ስሚ እኔ ሳልደፋሽ በፊት በዚህ ዱላ አናትሽን ብዬ ሳልፈነክትሽ በፊት ትናገራለሽ ወይ አትናገሪም? እያለ እያናዘዛት ነበር። ሆኖን ግን ወንድሟ ደግሞ ወስቶ ኪንጎን በጣም እያስጨነቀው ነው ማለት ነው። ቲና ደግሞ እንግዲህ ዴቪን ማጨናነቁም በየጎዳናው በየመንገዱ እየሄደች ዴቪዬ እያለች ትንጠለጠልበታለች። ቲና፣ እኔ ነግረሻለሁ በየቦታው በሄድኩበት ቦታ ለምንድነው ማጠፊው? እኔን በየቦታው ለምንድነው የምትከተይኝ? ዴቪዬ ያልሽ የምትንጠለጥብኝ ነገር አቆሚ፣ ካሁን በኋላ ነግርሽ አለሁኝ በማለትም እሱ አስጠንቅቋታል። እሷ ግን መቼም አይገባትም ማለት ነው። ሆኖም ግን ዴቪን መቼም አታገባውም። እሷ ግን ዴቪን አገባለሁ በማለትም እሷ ተናገራለች። ነገር ግን እሷ ይሄንን ደግሞ ኪንጎን እንዳሳገተችው ሊዱ አውቃለች። ይሄንን ደግሞ ቤዛና እሷ ሲያወሩ ስልክ ለቤዛ ደውላላት ስታወራ ሰማቻት። ሊዱ ማለት ነው። ሊዱን ደብቃ ስታወራት የነበረው አንቺ ማን ነው ደብቀሽ የምታወሪ ከኒ መደበቅ ጀመርሽ ወይ ስትላት፣ አይ ስትላትም፣ ሊዱም ስታፋጥጣት እና ቤዛ እኮ አትናገሪ ብለኛለች ከተናገርሽ ግን ይጣ ፋንታሽ እንደ ኪንጎ ነው የሚሆነው፣ ኩላሊትሽን አውጥተን እንሸጠዋለን ብሎኛሉ ስላስፈራሮኝ መሞት አልፈልግም፣ አልናገርም። ስለዚህ አንቺ ምንም ነገር አትናገሪ ብላም ስነግራት፣ ሄጂ ባከሽ፣ ዞር በይልኝ እኔ እንዳንቺ አይነት ቆሻሻ ጋደኛ የለኝም፣ በማለትም እሷም ልትናገር ወደ ቤት የሮጠች ሊ እሷም ደሞ አራ አትናገሪ፣ ይገሉናል፣ በማለት ስታስት ስትነግራትም ሮማንን መንገድ ላይ ታገኛታለች ሮማን የት ነው የምትሄጂው? ስትላት ዳይመንድ ጋንኝ መሄደው ስትላት፣ በይ ነይ ለዳይመንድ እንዲ ብለሽ ንገሪው እና ኪንጎ የት እንዳለ ቤዛ ቤት ነው ያለው፣ ቤዛ ቤት ነው የታገተው፣ የቤዛ ወንድም ይዞታል ብለሽ ንገሪው ብላ ለሷም ነግራታለች ማለት ነው። ሆኖም ግን እንግዲህ ዳይመንድም ሁሉም አግኝቶት ነበር። ቤቱን ሲሄዱም ስላጡት ቤዛንም ቢያጨናንቁት አልናገርም ስላለችም ሊሊ ደግሞ ሳታውቀው እንግዲህ ባቡሬን አፈቀረችው መሰለኝ። ሊዱ ደግሞ ባቡሬን እኔ ካላገባሁ ብላ ከየቦታው ባየችው በአንድ ደቂቃ ውስጥ ወይኔ የጥቁር ቆንጆ አንቴ ስታምሩ አረበናት ያለች፣ ያሽቃበጠች፣ ያወራች ያለች እናቱም ፊት ወይኔ ሲያምር እያለች እያሞገሰች እናቱም በጣም ተገርማባት። ወይኔ እቺ ልጅ ግን ቆንጆ ቆንጆ ነገር ነች ሄዋ ነች፣ ነገር ግን ቅብጠቷ ነው እንጂ በማለትም ሊሊ አጠገብ ስታወራ፣ ሊሊም ደስ አላላትም ስታይ፣ እሷም ያወራችሁ ሊሊን ለመንካት ነበር። ትወደዋለች አትወደውም ለማጣራት ነበር ማለት ነው። ባቡሬን እንደዛ ስትል እንዴ ማዘሯ ምን ያልሽ ነው ስትል፣ እንዴ ምን ነው ሊሊ ተናደሽ ስትላት፣ እንግዲህ እኔ ነገርኩሽ እቺ ልጅ ግን ቆንጆ ቆንጆ መልካም መልካም ነች፣ በማለትም ታሞግስላታለች። በዛን ሰዓት ውሳም ደስ አላላትም። በእኔም ሄዳለው ቅምጥል ቤት ብላት ሄዳለች። አደም ትመጣለች። አደም ስትመጣ እኔ ግን ሊሊ ሊዱ ግን ምንም አልተመቸችኝም በማለትም ሊዱ እሱ ላይ ጥምጥም ትላለች ብላ ስትናገርም፣ እንዴ አንቺ ምን ጨነቀሽ? ትሳመው ትሂድ ምን አገባሽ አንቺ፣ ለምን ትጨናንቅ ያለሽ ለምን ታኮርፍ ያለሽ? አራ እኔ ለሱ ብዬ ሳይሆን ዝም ብዬ ነው ስትል እንዴ እኔማ ሳይሽ እንደው በአይንሽ ድረስ ምልክት ያሳያል ሳታፈቅድ አትቀሪም በማለትም እሷም ስትላት፣ አራ አዴ ምን ሆነሽ ነው ስትላት፣ አዴም ሳቋን ትቀጥላለች። እንዴ አዴ ለምንድን ነው የምሰቂው ስትላት፣ እኔ እኮ ሳይሽ ዝም ብዬ እሱን የወደሽ ያለችው ትመስይኛለች በማለትም እንግዲህ እሷም ወሬዋን ትቀጥላለች ቀጥላለች እሷም ሳታስበውና ሳታቀው እንግዲህ አፍቅረዋለች ማለት ነው። ማለት ፍቅርም እንግዲህ በራሷ በላዩ አበር ዘክታ ማንንም ማየትም ማንንም ማናገርም አልፈልግም ብላለች። እንግዲህ ፍቅር እንደዚህ የሆነችበት ምክንያት ይመስለኛል ዴቭ ስለሚያገባ አዴን አገባለሁ ተብሎ ስለሚያወራም፣ ነገር ግን መናገር አልፈለገችም። ሁሉም ሄዶን በር ሲያንኳኳ ምን ሆና ነው ብላ እንግዲህ ሮታ ራሱ ሄዳ ስታናገራት ማንንም ማየትም ሆነ ማናገርም አልፈልግም፣ ስለዚህ ማናችሁም እንዳመጡ በማለትም በሯን ቆልፋ ቁጭ ብላ ታለቅሳለች። የፍቅርም እናት ምን ሆነች ቢንዲጄ? ለምንድነው እንደዚህ የምትሆነው? በማለትም እሷም በጣም ግራ ገብቷታል ማለት ነው። እንግዲህ ሁሉም ነገር ግራ ይገባት ለምን እንደሆነም ልትናገር አልፈለገችም። ክፍሏ ላይ ምግብም አልበላም አልጠጣም ብላ በር በራሷ ላይ ቆልፋ ቆጭ ብላለች። አንቺ ልጄ እንደዚህ ተንገላትቼ ብቻዬን ሆኜ ያሳደግኩሽ ለምንድን ነው እንደዚህ የምትሆኙ በማለትም ስጠይቃት ምንም መልስ ልነግራትም አልቻለችም ማለት ነው። ሮማንም ሳታቅ ውሃ ለእጅ ውሃ ይዛ በመጣችበት ሰዓት እንግዲህ ሮታ ደግሞ እግሯን ወደዚህ ያረጋለው ብላ ስትል ሮማንን እግሯን ትመታታለች። በዛን ሰአትም በፍቅር እናት የያዘችው የማስታጠቢያ ውሃ ራሱ በላያ ትገለብጥባታለች። በዛን ሰዓት የፍቅር እናትም ስለተናደደች በጣም ተናዳ በቃ ሂጂ አንቺ ምንድ ነው አታይም ወይ በማለትም ስታወራ ማሚዬ ለምንድ ነው የምትቆጭ? ያ የታወቀች ነው እኔን ያረኩ ስትል አንቺ ባክሽ ደግሞ ሂጂ አታጨማልቅያ ልጅቷን። ስለዚህ እሷ አውቃነ የሰራችሁ ስትል ማሚዬ አንቺ ምን ሆነሽ ነው ተናደሻል? ዛሬ አረ ተይ ልጅቷን የተቆጣሻት ነው የታወቀሽ ነው ስትላት፣ አንቺ ነሽ ያቀበሻል ልጅቷን በማለትም ትናገራለች። በዛን ሰዓት መወልወያ ይዛ መጣም ስትወለውል ባከሽ ስጪ ያለ ራሷ ሲወልውል አንቺ ደሞ ምንድን ምን ቤት ነሽ ሂጂ በማለትም ራሷ ትወልብላ ተናገረች። በዛን ሰዓትም እንግዲህ ሮማን በጣም በድንጋጤ ደንግጣ ክፍሏ ሄዳ ቁጫለች። ምክንያቱም የፍቅር እናት ስለተቆጣች እና ስለተናደደች እንጂ እንደዚህ የሚታወራም ሰው አይደለችም። በኋላም ሮታም ክፍሏን ሄዳ ማሚ እኮ ስለተናደደችና በሆነ ነገር ጭንቀት ስለገባት ነው እንጂ እንደዚህ አታወራም። በኋላ ደግሞ ስትመለስ በራሷ ጊዜ ቆጭቷት መጣ ይቅርታ ትጠይቅሻለች። አብሽሪክ እንዳይከፋሽ፣ በማለትም እሷም ተነግራታለች ማለት ነው። እና መጨረሻው ዴቭና አዴ ጋቡ ሽማግሌ ላኩ። ምን ይሁን እንግዲህ በሚቀጥለው ቪዲዮ ይዘን እንመጣለን ቤተሰብ። እስከዛው ላይክ እና ሼር እያደረጋችሁ አበረታቱኝ። ለቤቴ አዲስ የሆናችሁ ማለት ነው። ወሰላሙ አሌይኩም ወረህመቱላይ ወበረካቱ